ሰል አሁን የምታወሪልኝ ነገር በሙሉ ለእኔ የሚገባኝ ነገር አይደለም። በጣም ሲጀመር በጣም የሚከብድ ነገር ነው። ሜሪ አንቺ ሲጀመር መቼም አንደርስታንድ እንድታረጊኝ አልጠብቅም። ባለፈው ያለው ነገር ሰምተሻል። አሁን ዳን ያለበት ነገር አሪፍ አይደለም። እናንተ ለክረም የምትረዱት አልገባኝም። በቃ አመለካከት ቢኖረው ሁለታችሁን ፈልጋችኋለሁ። አይችልም ነገር ሆነና እኔ ደግሞ ህይወቴን የማጣት አልፈልግም። ሆን በዚህ የራሴ መሆን ህይወት መኖር ያለብኝ ሰው ነኝ ቤተሰብ አለ፣ ስንት ነገር አለ። ነው ሁለታችሁንም አንድ ላይ ማስከድ ፈልጋለው ያለ እሺ። ሲጀመር አሁን እሱ እንደዚህ ያለ እንጂ ያን ነገር ያረጋው አታዩ። አንቺ ጽጌ ሁለታችንን ነው ጋቢ እንዴት ነው ያለችም ነው ተቀበለችው፣ እንድትቀበለው እሷ በየቀ ነው መሄዱ አታውሪ ስለጽጌ። ሁለተኛ ነገር ደግሞ ምን እንደሆነ ታውቂያለሽ። አሁን አንቺ የምታረጊው ነገር አንቺንም በኋላ የሚጎዳ ነገር ነው። ማይጎዳ ነገር እኮ ምን ያገባኝ፣ መብትሽ ነው። አሁንም እኮ መብትሽ ነው፣ ግን እንደ ሀሳብ የምነግርሽ የምታረጊው ነገር የሚጎዳ ነገር ነው እንጂ የሚጠቅም ነገር አይደለም ሜሪ። አሁን ያለሁበት በጣም የተጎዳው ነው ያለሁት። አሁን ያለሁበት ነገር ጥሩ ነገር አይደለም። ስለዚህ ጉዳትም ቢሆን ከዚህ ጉዳት የተሻለ ጉዳት በቃ ይመረጣል ። እንደዚህ አይባልም። በእውነት እግዚአብሔር ምን ማረግ አልችልም። የአንዳንዱን ነገር ስታዩ በጣም ተሳስቻ አለሁ። እዚህ ላይፍ ውስጥ መግባት አልነበረብኝም። እሱን አይኖ ግን በቃ ህይወቴን ማስተካከል ስላለብኝ አሁን ላይ ከእንደዚህ አይነት ውሳኔ ውጭ ሌላ ነገር ማሰብ አልችልም። እግዚአብሔር እኔ እንዳያት ነው። ይሄን ራሱ እሱ ቢያውቅ ምን አሁን በእኔ ቦታ ቢሆን አሁን ነው እኔ በእውነት ይሄን ነገር ኦሬዲ ኒ ከዳኒ ይርቃሉ። እኔ ብሆን በቃ ኦሬዲ እዛ ጋር የምርጫ ደረጃ ደርሷል አይደል? እኔ ከዳኒ ይርቃሉ ልጄስ አመለካከት ምን ጠየቅሽኝ? እኔ ነው መልስልሽ። ከዛ በኋላ ግን የሚፈጠረውን ነገር በተረጋጋ መንፈስ ምክንያቱም እኔ በተጨነቅኩ ቁጥር እዚህ ጋር ያለውን ነገር እያስጨነቅኩ እኔ በተጎዳው ቁጥር ውስጤ ያለውን ነገር እየተጎዳ በጣም ብዙ ነገር ልጆች ከዚህ ሰዓት ጀምሮ ሴንስ የሚያረጉት ምንም ነገር ገባሽ አይደል? የሆነ ነገርን ሴንስ ያረጋሉ። ስለዚህ ያንን ነገር ነው መጋፈጥ አልፈልግም። ከሆነ ይሆናል ካልሆነ አይሆንም። ግን አሁን አንቺ እንደዛ በይም እያልኩ አይደለም። የምታረጊው ነገር አንቺን የማይጎዳ ነገር ስታቆም ያህል ጽጌም ከዳኒ ብትርቅ ጽጌም ማትጎዳበትን አንቺም ከዳኒ ብትርቅ አንቺም ማትጎዳ አብራችሁም ብትሆኑ አንቺ አብራችሁ ከዳኒ ጋር ሜሪ፣ አሁን ምንም ይሄ ውሳኔ ልቀይርበት የምችልበት ደረጃ ላይ አይደለም። አሮ ነው። አንቺም ዳኒ የምታስቡ ወጣ ያለ ነገር ቤተሰብ ጋር ደርሷል። ዳኒ አሁን እዚህ ጋር ማውራት አይጠበቅብሽም።

እ ግን አንቺ በዚህ ሊያህል እኔ ከመጀመሪያው ስመጣም ጀምሮ አትንኩም ባይነኝ ማንም ሰው ያቀኛል። በቃ ገባሽ፤ እብደቴም፣ ጭህቴም፣ ጠቤም ምናምን እኔም ፊት ለፊት ነው። ማንም ያቀኛል። ይሄ አይደለም። እኔ ግን አንቺ ነው የገመትኩት። ከአንቺ ይልቅ እንደውም ጽጌን ነበረ እንትን ሳረጋት የነበረው። ግን አንቺ እኔ ወንድምሽ ያረገው ነገር፣ ፋሚሊውን በሙሉ ዳኒ ጋር ያረገው ነገር ምናምን፣ ይሄ ሁሉ ተጽዕኖ ፌር አይደለም ለእኔ። ምንም አደርጋለች እኔ እግዚአብሔርን አልገባኝም ሲጀመር ማለት ነው። እኔን ካሎጂኮ፣ ሜሪ የሚገባሽ ጉዳይ አይደለም። ይሄ በጣም ከባድ እንዴ! እኔ ለብሼ ስታዩ እንቀልል እንዴ? እኔ ቤቴ መሆኑን እኔ ነኝ የማውቀው። አሁን ዳኒንም ጽጌንም እንጠርቻቸዋለሁ። ውሳኔውን ዛሬ መስማት አለብኝ ማለት ነው የጠራሁት። ጽጌንም ጠርቻታለሁ። ምን ያላቅ ጽጌ ይሄሻለችሽ እንግዲህ ጠርቻታለሁ መምጣት አለ መምጣቷን አላውቅም እኔ። ማለት ነገሮችን እንዴት እያወሳሰብሻቸው እንደሆነ እየገባሽ ዳኒን እና ጽጌን ጠርሰሽ ምን አይነት ያላባት ከሆነ እኔ ዛሬ መወሰን ሲጀመር እንደዚህ መከልከል የለብሽም። አንቺ ከመገና እና አንዴ ጽጌ ጋ አንዴ እኔ ጋ የመጣ ምና ሜሪ፣ እስቲ እኔ ብሆን ብለሽ አስቢ ነገሮችን ባይዘወ ትክክል እኮ ነሽ፣ ግን በእንደዚህ አይነት መንገድ አይደለም። ለብቻቸው ነው እሷን ጠርተሽ አሁን እሱን በልጁ ይዘሽ እሷን ጠርተሽ፣ እንዴ፣ ምን እንዲሆን ነው? ልጁ አልገባኝም። ምንም እንዲመርጥ በቃ ያደረገው

ልጅ አይባልም። ልጃችን እሱን እስቲ አሁን እንወስናለን። ልጃችን መባሉ እና ለመባሉ መስማት እፈልጋለሁ። ዳኒ ምን መሰለህ ነገሮች በጣም ከባድ እየሆኑ ነው ያሉት። በጣም ነገሩ እየሰፋ ነው ያለው። ከሁለታችሁን ጋር ነው መሆኑን እፈልገው ብለሃል ባለፈው እና እኔ እሱ ነገር በጣም ረብሾኛል እና ያው ለሜሪም ነገርያት አለው ኢንዌስ ማንም ተቀበለውም አልተቀበለውም መስማት ስላለብህ፣ እሱ ማንም አይደለም። እዚህ ጋር እንደ ብቻሽን የሆነ የፈበረክሽው ነገር ነው ማስመስለሽ። ምን ቢሆንም ኃላፊነት መቀበል የምትፈልግ ጽጌም አንቺንም ነው የምፈልገው ማለት ምን ማለት ነው ነገር ከጽጌም ልጅ ይኖራል ከኔም የሚኖራል አልገባኝም ምን እንዴት ልታደርገው ልታረጋው እሱን አልገባኝም ችግር የለውም ለአንተ ነው ችግር ለጽጌ ችግር ላይ ነው ለኔና ለልጄ ግን ችግር ይኖረዋል ሊወለድ እኮ ነው ልጅ ልጃችን ሀላፊነት ስትቀበል። ልጅህን የት ጃንሆን፣ ሀላፊነት ሳልወስድ የቀሩት ምን ጋ ነው? ጽጌን ከጽጌ ጋር መሆን እፈልጋለሁ እያልክ ምን ማለት ነው ዳኒ? ከጽጌ ጋር መሆን ፈልጋለሁ ሌላ፣ የልጅን ሀላፊነት መቀበል ሌላ። እኔ የልጅን ሀላፊነት አልወስድም አላልኩ። ተረደ እሺ። ወጣም ወረደ፣ አማርኛው ተስተካከለም ተጣመምም፣ ወይ ከጽጌ ወይ ከልጅ ትመርጣለ። ጠርቻት ነበረ እሷን ሜይ ቢ፣ እየመጣች ይሆናል። በእሷ ፊት ነው እንድታወራል የሚፈልገው ምን አስበሽ ነው ማለት? ምን ተዘጋጅተሽ ነው እንደዚህ የመጣሽው? ምን ስላሰብሽ ነው እንደዚህ ማለት? አላ አመማት። በዚህ እኔ በጣም በሁሉም ቦታ ሰፖርት ሳረግ ያለው ያመኛል ብዬ የልጅ አባት ትሆናለህ መጨረሻ አንተ ከሁለታችሁም ጋር መሆን እፈልጋለሁ። ይሄ ቁየትም ሀገር እኮ ያልተሰማ ነገር ነው ሰው። ስለዚህ እኔ ልጄን ከዚህ በኋላ እንድታየውም አልፈልግም። ማየትም አትችልም። ማን ስለሆንሽ ነው እንደዚያ የምታረጊው? ሲጀመር እንደዚህ ማለታችን ምን ማለት? ተረጋጋ። ቆይ ለምን? ምክንያቱም ልጄ ያለው በሆዴ ነው። የልጁ እንዴ! እና ስሚ፣ ልጅም በወድሻሽው እንጂ የኔም ልጅ ነው። ልጅ አይደለም ልጁ እኮ። አንዱን ትመጣለህ፣ ወይ ልጅህን፣ ወይ ጽጌን ትመጣለህ። ኧረ ምን ማለት ነው? ልጅ እኮ ምርጫ ውስጥ የሚገባ ነገር አይደለም። ምርጫ ውስጥ የሚገባ ነገር ባይሆንም፣ አንተ ግን እያወዳደርከው ነው። አይደለም ያወዳደርኩት ነገሮችን ከአንቺ። እሺ፣ ባለሁለት ሚስት ባለሁለት ሚስት ሆነ ከዛ ልጅ ሊኖርህ እንደዛ ነው አረ ኤፍሱን፣ ምንድነው መረጋጋት ሻል ምን ነው ድረስና የምታወሪውን ነገር መንገዱ እንደዚህ አይደለም፣ መጠየቅ ያለብሽ ነገሮችን በጣም ስለ ልጄ ነገር ሁሌ እናደዳለን፣ ሁሌም ያስጨንቀኛል። ዳኒ ኤፍሱን፣ አዳምጪ ልጁ ነው ታውሪ የተቀመጠል ነገሮች አሉ እሱ ብቻችን ምን አንቺ ይሄን የትኛው ኦኬ ፎርማ እና ፎርሙ እናት ስለሆንኩ ዘጠኝ ወር ተሸክሜ ስለምወልድ ሌላ ሚስት አለው ጽጌንም እኔንም እያቀባበለ እንትን ይላል እኔ ግን ልጄን እኔ ነኝ የተሸከምኩት ሜሪ የኔ ህመም አይገባሽም አንቺ ዝም በይ እየተናደድኩ ነው አንድ ነገር ልንገርሽ አንቺም ጽጌ የምትቀር ትችላላችሁ። ልጄ ግን አይቀርም። ተረዳሽን? ያደለ በልጄ መደራደሪያ ነው እሱ። ሁሉን ነገር አልፌ ችዬ አቻችዬ ልኑር ያልኩት ጉዳ ጉዳይ አይደለም ዳኒ። እንደዚህ የትም ሀገር እኮ ተብሎ የማይታወቅ ነገር ነው። ሁለታችሁም አንድ ሌላ ሌላ አስኪዳችሁ ሆነ። እኔ የልጄ ፊውቸር ያሳስበኛል። ካንተ እናት ሌላ፣ አባትህ ሌላ እናት አለው። ምን ማለት ነው? ወይ ተፈተናሉ ከልሹ የሚያስጨንቀኝ ነገር ነው ሁሉ ፍቃድ ካለ እኔ ምንም ነገር ማለት ነው። ልጅ ላይ ምንም ነገር አታድርግ። ለምታረጊው ነገር አይደለም ለምትበይው ምግብ ኃላፊነት ወስዳለሁ። ደባሽ እሺ፣ ምንድን ነው? ባለፈው በተፈጠረው ነገር ግዴታ መወያየት ስላለብን። ምንም እኮ የምንወያየው ነገር የለም። ለዚህ ነው መርጦ። እንዴት ነው? ለሁሉም ነገር አዲስ ነኝ። እዚህ ጋር በጣም እሷ የሆነ ነገር ይዛ የሆነ ነገር ባለፈው ከሁለታችሁም ጋር ነው መሆን ፈልገው ይባል አይደለም። ስለዚህ እኔ ጋር ደግሞ ታውቂያለሽ፣ ኦልሬዲ የተፈጠረ ነገር አለ።

ህይወታችንን ደግሞ ራሳችንን መወሰን ያለብ ገብቶሻል። ምን እንደተፈጠረ ሁላችን የምናውቃለን። ሰው እኔ ምርጫ ይ መርጫ አለ እኮ ነው የመረጥኩት። ምርጫ አለ እሱ ምርጫ የሚያስማማሽ ከሆነ ያው ምርጫ ውስጥ መግባት አልፈልግም እኔ የራሴን ህይወት ራሴ ይመራል አይመለከትም

እኔም ልጄም እየተጨነቀና ያለው ልጄ በሰላም መወለድ አለበት እንደናት ያሳስበኛል። ወይ ጽጌን ወይ ልጅህን ምረጥ፣ ካለበለዚያ ከዚህ በኋላ ልጅህን አታይም። ዳን እኔ ግን

ሰው ላይ ለምታላከ ካለ ጥፋቱ እኮ ያንተ ነው፣ ሲቃጠል ማንም ሰው እኔ ምርጫውን እንዲከተኝ አልፈልግም። እኔ ከእንትናና ከእንትና ብዬ የምወዳደር አይነት ስልክ አይደለም። ይሄ ደግሞ ልቦና ያውቃል። ስለዚህ ራሴ ደግሞ አይመለከተኝም። አይ ጽጌ፣ ነገሩ ወደ አንቺን ከመረጠ ያው ከእዛችሁ ብትይ እኔ ከመሀላችሁ ሊወጣ ነው። ማን ደህና፣ እሷ ውስጥ እኔ ውስጥ አይከተኝም። የፈለግከው ነገር ነው ለምን በጂም ተስፈራሪ ያስፈራጣው ለልጅ ኃላፊነት ይወስዳለሁ። ገባሽ አይደለ? ምንም በማያውቅ ነፍስ ላይ አልጨክንም። ተረዳሽ አይደለ? አንቺም እሷም ህይወት ሊቀጥል ይችላል። ነገር በልጅ ላይ ግን ምንም ነገር ማድረግ አትችልም።

ገብቷል። አረ በእግዚአብሔር ነገ ሌላ ሴት ጋር የምትሄድ ሰው ነው። ጽጌ እንኳን እምቢ ብትል ሌላ ሴት ጋር የምትሄድ ሰው ነው። በቃ ነው ነው አያገባኝም እኔ እኮ ለምን ነው የምታነቅሽው? ለምን እንደዚህ እንዲሆን ለምን ተፈለገ? ትሰምኛለሽ? የአንቺን ዱላ የምችለው ማለት ነው፣ ንን ዛሬ የታገዝኩሽ ዛሬም ለልጄ ስል ነው። ከዚህ በላይ ግን መስመር እንዳታልፊ ገባሽ? ከዚህ በላይ መስመር ማለፍ ች በልጅሽ እኔ ምክንያት መምታት መብት የለሽም።

እኔ ምንም አላውቅም። ወጂን አፍቃስር በቃ እንደፈለግሽ እኔ ምንም ነገር አላረግሽም። መምረጥ እኔ ምንም በመጀመሪያ እኔ ምንም ነው እንጂ ገና ያልከውን እኮ ሰምቻለሁ። ባለፈው የማፈቅረው አንቺን ነው፣ እሷ ልጄን ይዛለች። ይሄ እኮ በጣም ከባድ ንግግር ነው ዳኒ። ስለዚህ ለአንቺ እኔን መምታት ወይ ደግሞ እኔን መሳደብ፣ እኔን መግለጽ ጣም ጥሩ ነው ብለሽ ያሰብሽው ነገርኩሽ። ከዚህ በላይ የፈለግሽው ነገር ማለት ይችላል። እኔ አንቺ ምንም አላደርግሽም። ተረዳሽኝ? ምንም አላደርግሽም።

እኔም ወስነውን ውሳኔ እኔ ወስነው እኔም ማድረግ እንዳለብኝ አውቃለሁ። ከአንተ ጋርም እዚህ ሀገር መኖር የሚገባኝ ሰው ልጄን እንዳያይ እንዳይነካ ማድረግ እችላለሁ። እናንተ በሰላም መኖር ትችላላችሁ። እና ያቺ ነገር በጣም ያሳስበኛል። ግቡ ማለት ነው እኔ አሁን ላይ የምፈልገው ማለት ነው የልጅህን ደህና መሆን ነው ገባሽ? ማ ማን ማን አንተ ምንም ምንም ምንም አንተ ጋር መምጣቱ ትክክለኛ ጥፋት ነው ነው ነገር ግን ሴት ላይ እንደዚህ መጫወት ምንም ምን ሜሪ በታይሙ እንደሚወደኝ ያስመስለው ነበር። ነበርኩኝ እኮ ነው አሁን ግን ይቅርታ ጠይቃለሁ። ስለተናደድኩ ነው እንደዚህ የማወራው። ግን ነበርሽ አሁን ግን እየሰማሽ ነው። እኮ ነው እኔ በቃ በጣም እኔ ክፉ እንዲሆንኩኝ እኔ ነገሮች እንደገለበጥኳቸው ምናምን እያስመሰልሽ ነው። ለምን እንደሆነ ተመጣጣለሽ። ጓደኛን ድሮ ወድሻለሁ ብሎኛል። አብሬ ስንት ነገር አድርጌ አሁን እንደሚል ስሚው። እኔ አሁን ለምን ለምን ለምን ምን ለምን ለምን

ስም መካስ ያለብኝም ማድረግ ያለብኝም ብቻ ኤቭሪቲንግ ምንም ነገር አድርገው። አሁን ጽንገይ ነው እንደዚህ አይደለም እንደዛ ነው እንጂ ምንድን ጤነኛ ምክንያት ነው እንደዚህ ጦስ ውስጥ የገባው? አሁን ደግሞ አልገባኝም። እስኪ ነገሮችን በግልጽ አስረዳኝ። እሺ አልፈልግም። በቃ ደስ አይለኝም

የተናገርሻቸው ነገሮች ይጎዱኝ ተባሻረ ጉዳይ ግን ደግሞ በቃ ችግር የለውም። ያለሽበት ሁኔታ ነው ያረክሻቸው። ይሰደብሽ ነው ነገር ነገር ሌላ ነው። እኔ ሌላ ነገር ውስጥ መግባት አልፈልግም አሁን። ስለዚህ ለነበረ ጊዜ በጣም አመሰግናለሁ። ምን ማለት ነው ደስታና